አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች፣ እንደትናችሁ ደህና ናችሁ? ከኔጋ አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከእናንተ እንደትናችሁልኝ ሁሉ ሰላም ሁሉ መልካም እንዲሁም ቻናሌን ሰብስክራይብ፣ ላይክ፣ ሸር እያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እያልኩኝ ዛሬ በተለየ መልኩ መጥቼላችኋለሁኝ። ያው ከአሁን በፊትም የሰራው ቪዲዮ ነበረ፣ አይታችሁት ሊሆን ይችላል። አረቢያ መጅሊስ እንዲሁም ፍራሽ እንዲሁም የመከዳ ልብስ ከነ ልብሱ ሁሉም ጃይዝ የሆነ ሰርቼ እንደለቀቅኩ አይታችሁት ይሆናል ብዬ ተስፋ አድርጋለሁ። ያውን ዛሬም እንደምትመለከቱት አንዲት እህታችን ከውርጌሳ ያዘዘችኝ የፍራሽ የሶስት ፍራሽ ልብስና እንዲሁም የአስር የመከዳ ልብስ ያዘዘችኝ ነበር። ዛሬ እንደምትመለከቱት ተሰርቶ ተጨርሶላታል። ኢንሻ አላህ ደግሞ በተለየ ኢንሻ በአላህ ፍቃድ የው መላሀድ ወስጄ ፍራሹን ሁሉን አለብሼ እንዲሁም መከዳውን አልብሼ ቪዲዮ ሰርቼ እለቅላችኋለሁ። ኢንሻአላህ ትጠብቁኛላችሁ። ያው ዛሬ በተለየ መልኩ ይሄንን ላሳያችሁ ብዬ ነው። እንዲሁም ለፍች እናሰራለን የምትሉ ልትኖሩ ትችላላችሁ። ሰአቶች እንዳላካትል የማለት ላሳያችሁ ብዬ ነው ዛሬ ቪዲዮ ልሰራ የቻልኩት አልሙኔም። ያው እንደምትመለከቱት ነው ኢንሻአላህ እየረተብኩት ያለሁት የሶስት ፍራሽ ልብስና የአስር መከዳ ልብስ ነው የተሰራው። ኢንሻላህ እንደ ነገርኳቸው የውመ ላህድ ወስጄ ጃይዝ አድርጌ ታዩታላችሁ። በአላ ፍቃድ ማዘዝ የምትፈልጉ ማዘዝ ትችላላችሁ። እንዲሁም የአረብያ መጅሊስ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ፍራሽም እንደዚሁ ጃይዝ የሆነ ሁሉም ማለት ነው በትእዛዝ ነው የሚሰራው። ማዘዝ ትችላላችሁ። ስልክ ቁጥሬን እንዲሁም ኮሜንት ላይ እንዲሁም ርዕሱ ላይ ያስቀምጥላችኋለሁ እየደወላችሁ በቴሌግራም እንዲሁም በዋትሳፕ በኢሞ እየደወላችሁ ማዘዝ ትችላላችሁ። ኢንሻአላሁ ተዓላ እኛም በአማና የትም ቦታ ላድርስላችኋለሁ። ኢንሻ አላህ እየደወላችሁ ኢንሻ አላህ ማዘዝ የምትፈልጉ ማዘዝ ትችላላችሁ። አልሙኒም ያ ዛሬው ይሄን ይመስላል። ኢንሻ አላህ በተለየ መልኩ ደግሞ ሌላ ነገር እሰራለሁኝ በአላ ፍቃድ ሁሉንም አይነት ስራ መስራት እሰራለሁ ብዬ ተስፋ አድርጋለሁ። እኔም አላማዬም እንደዛ ነው። ማዘዝም የምትፈልጉትን ደግሞ ታዛላችሁ። እኔም በአማና የትም ቦታ አድርስላችኋለሁ ኢንሻአላህ። የዛሬው ይሄን ይመስላል። ሮመዳን ደግሞ እንዴት ይዟችኋል? ሮመዳን የመዳም ቅመሞች፣ እውጭም ያላችሁ እንዲሁም አገር ውስጥ ያላችሁ ሮመዳን እንዴት የሄደ ነው? በዱዓ በዚክር በቁርአን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። እንዲሁም ክርስቲያን ወንድሞችም ጾማችሁ መሰለኝ። አሁን እናንተንም አላህ ፈጣሪ ያበርታችሁ ነው ምለው። ውጭ ሀገር ያላችሁም ሀገር ውስጥ ያላችሁም አልሙኒም፣ ዛሬ በተለየ መልኩ እስከምመጣ ኢንሻ አላህ ተአላ ሁላችንም አላህ ሰላም ያደርገን። የዛሬው ይሄን ይመስላል። ኢንሻ አላህ በተለየ መልኩ እስከምንገናኝ አላህ ሁላችሁንም ሰላማችሁን ብዝዝት ያደርግልኝ። ኢንሻ አላህ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ቻናሌም፣ እንዲሁም ሸር እያደረጋችሁ ቤተሰብ ያልሆነ ቤተሰብ እንደሆነ እያደረጋችሁ እየተባበራችሁ ቻናልን ሰብስክራይብ ለማሳደግ ሞክሮ እህት ወንድሞቼ፣ ኢንሻአላህ ተዓላ የዛሬው ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ሁኑልኝ፣ ደና ሆኖልኝ። ወሰላሙ አሌይኩም ወረሕመቱላህ ወበረካቱሁ።